ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የተከበራችሁ የጣና ቴሌቪዥን አድማጅ ተመልካቾቻችን እንደምንዋላችሁ። ከጣና ቴሌቪዥን የህዳር 11 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን የምረው አማረ አሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ፋኖ የተጋድሎ አድማስ በመናገሻ ጎንደር ዙሪያ ተጠናክሮ ቀጥሏል። የብልጽግናውን ካምፕ ፋኖ በተቆጣጠረበት የጎንደር ዙሪያ ተጋድሎ ዝርዝር መረጃን እነግራችኋለን። ጣና ማክሰኝት ላይ የነበረው ውጊያ ምን ይመስል ነበር? በአርማጭሆ የታየው ልዩ ተጋድሎ ምን ይመስላል? የሚለውም በቀዳሚነት ከምናቀርብላችሁ ዜና ላይ ዝርዝሩ ይደመጣል። የአማራ ፋኖ የተጋድሎ ውሎች በፋኖ ጀግንነት የተሞሉ ቢሆንም የተናጠል ተጋድሎች መካሄዳቸውና የጎንዮሽ መጓተቶች ግን ብዙ ቅሬታ ሲያስነሳ ቆይቷል። ዛሬ ሸዋ ላይ የታየው የአንድነት ተጋድሎ እና የቅንጅት ዘመቻው ድሉን ከወታደራዊ ድል ከፍ ብሎ እንዲታይ አድርጎታል። የድላችን ዋናውን ቁልፍ አግኝተነዋል ሲል የፋኖ መሪው ስለ አንድነት ዘመቻው ተናግሯል። የአካባቢው ነዋሪዎች ደግሞ የአንድነት ቀደም ብሎ ተጀምሮ ቢሆን ኑሮ ዛሬ አራት ኪሎ ላይ ነበርን። ቢሆንም ከዚህ በኋላ ከአንድነት ወደ ኋላ እንዳይሉ ልጆቻችንን ማሰባሰብ እንወዳለን ብለዋል። የሸዋውን የቅንጅት ተጋድሎ ዜናችን በዝርዝር አቀርቦታል። እናስደምጣቸዋለን። የብልጽግናው ሰራዊት ስማዳ ወረዳ ገብቶ መውጫ አጥቷል። ስማዳ ስማዳ ስማዳ ገባች ብሎ ዘፋኙ የስማዳን ቤርሙዳነት እንደገለጸው ሁሉ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝም ወደ ስማዳ የገባውን የብልጽግና ሰራዊት ወጡ አስቀርቶታል። በሰዓቱ ዜናችን የምናሰማቸው ጀግኖቹ ተጋድሎ ከስማዳ እስከ ጋይንት ያለውን ቀጠና የሚሸፍን ነው። የፋኖ መሪውም በአንደበቱ ይገልጽልናል፣ ይደመጣል። ጎጃም ላይ ምን ሆነ? የአደረጃጀት ማስተካከል፣ የሠራዊት ግንባታና የህዝባዊ ውይይቶች ከግንባር ተጋድሎ እኩል ትኩረት የተሰጣቸው ዘርፎች ሆነዋል። ቢቡኝ ወረዳ ላይ ፋኖ የፈጸመውን ተግባር ተሰሙታላችሁ። በዚሁ ቀጠና የ14 ዓመት ታዳጊን ተደፍራ መገደሏን አስመልክቶ ከቦታ የደረሰንን መረጃ በዜናችን አካትነዋል፣ ይደመጣል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዘን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። መሽጎችን ሰብረን ካምፑን ተቆጣጥረናል። ፋኖ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዛጼዎቹ ክፍለ ጦር በጎንደር ዙሪያ ወረዳ ታላቅ ድል መቀዳጀቱን አስታወቀ። የአጼዎቹ ክፍለ ጦር ከፍተኛ አመራር አርበኛ ዘመነ ምረት የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን ሲናገር በማክሰኝት ከተማና ከጎንደር ከተማ በቅርብ ርቀት ጠዳ ላይ በተፈጸመው የተጠና ኦፕሬሽን በብልጽግናው ሰራዊት ላይ ወታደራዊና ና ቁሳዊ ኪሳራ ማድረስ ችለናል። የአፋድ ጎንደር ጠቅላይ ግዛት ዛጽዮቹ ክፍለ ጦር ማክሰኝት ከተማ ድረስ ዘልቆ ገብቶ በፈጸመው ድንገተኛ ጥቃት የብልጽግናው መከላከያ መሽጎበት የነበረውን ካምፕ መቆጣጠር መቻሉንም አስታውቋል። በማክሰኝት ከተማ ሁለት የጠላት ካምፖች ላይ ያነጣጠረ ጥቃት የፈጸመው ፋኖ በከተማ ልዩ ስሙ መዳኒዓለም በሚባል ስፍራ የሚገኘውን የብልጽግናው ሰራዊት ሙሉ በሙሉ እርምጃ በመውሰድ መቆጣጠር እንደቻለ ከክፍለ ጦሩ የደረሰን ተጨማሪ መረጃ ያመላክታል። ጥቃቱ የተፈጸመው እኩለ ቀን ላይ መሆኑን የገለጸው የክፍለ ጦሩ አመራር ይህን ተከትሎ በማክሰኝት ከተማ ለሰዓታት የዘለቀ ትንቅንቅ መደረጉንም ጨምሮ ገልጿል። ማክሰኝት ላይ ከባድ ምት የደረሰበት የብልጽግናው ሰራዊት ካምፑን ለቆ መውጣቱን ተከትሎ ከጠዳና ከጎንደር ከተማ ከፍተኛ ቁጥር ያለው ተጨማሪ ኃይል ለማስገባት እንቅስቃሴ መጀመሩን የገለጹት የመረጃ ምንጮች ፋኖ ገዢ ቦታዎችን በመያዝ ጥቃት መሰንዘሩን ተከትሎ ያገዛዙ ሰራዊት ጉዞ እንደተስተጓጎለበት ገልጸዋል። ማክሰኝት ከተማ ላይ በሁለት አቅጣጫ ጥቃት የከፈተው የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት አፄዎቹ ክፍለ ጦር ያስመዘገበውን ወታደራዊ ድል ተከትሎ ለጣቢያችን ማብራሪያ የሰጠው የክፍለ ጦሩ አመራር የብልጽግናው ሰራዊት ከፍተኛ ኪሳራ ደርሶበታል ሲል የገለጸ ሲሆን በርካታ ሰራዊቱ ቆስለኛ ሲሆንበት በወታደራዊና በመደበኛ አምቡላንስ ጭኖ ወደ ጎንደር ከተማ መውሰዱን አስታውቋል። በብልጽግናው የጦር ካምፕ ላይ ፋኖ በከፈተው ጥቃት በርካታ ቁጥር ያለው የብልጽግና ሰራዊት እርምጃ እንደተወሰደበት የገለጹት ደግሞ የአይን ማኞች ናቸው። ይህ ዜና እስከጠናቀረበት ሰዓት ድረስ የብልጽግናው ሰራዊት መሽጎባት የነበረችው ማክሰኝት ከተማ በአፄዎቹ ክፍለ ጦር ቁጥጥር ስር መቆየቷ የተረጋገጠ ሲሆን የብልጽግናው ሰራዊት ከከተማዋ በመውጣት የከባድ መሳሪያ ድብደባ እያደረገ ማምሸቱን የከተማዋ ነዋሪዎች ተናግረዋል። ለከተማ ውጊያ አገልግሎት ላይ መዋል የሌለባቸውን የቡድን መሳሪያዎች ጭምር እያስወነጨፈ እንደሆነ የገለጹት ምንጮቻችን እስካሁን ከሀያ ሞርተር ቀንቡላዎችን በዘፈቀደ ተኩሷል ብለዋል። ምንጮቻችን ይህን መረጃ የሰጡት ከምሽቱ 12 ሰዓት ላይ ነበር። በአውደ ውጊያው ከባድ ኪሳራ ያስተናገደ የብልጽግናው ሰራዊት ጠዳ ላይ ንጹሐንን በግፍ እንደገደለ የተገለጸ ሲሆን፣ ከሰባት በላይ የአካባቢው ነዋሪዎችንም አፍሶ እንደወሰዳቸው ታውቋል። በተለይም በአካባቢው የመኸር ሰብል እየሰበሰቡ የነበሩ አርሶ አደሮችን መሳሪያችሁን አምጡ በማለት እንደወሰዳቸው የገለጹት ምንጮቻችን አርሶ አደሮቹ እስካሁን የት እንደደረሱ አልታወቀም ተብሏል። ይህ በእንዲህ እንዳለ የብልጽግናው ሰራዊት በደፈጣ ተመታ። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዝ በዘመቻ አርበኛ ጌትነት በብልጽግናው ሰራዊት ላይ የሚያደርሰውን የመደበኛ ውጊያና የደፈጣ ጥቃት አጠናክሮ ቀጥሏል። የዙ ደጃዝማች አራተኛ ኮር አርበኞች ክፍለ ጦር ማዕከላዊ አርማጭሆ ወረዳ ልዩ ስሙ እንዝልሽ ቀበሌ ጋብላ ከተማ አቅራቢያ ቻሌ መታኩስ የተሰኘ ልዩ ቦታ ዛሬ ህዳር አስራ አንድ ሁለት ሺ አስራ ስምንት ዓ.ም ጠዋት አስራ ሁለት ሰዓት አካባቢ የብልጽግናው ሰራዊትን በደፈጣ ሞትና ቁስለኛ ሆኗል ሲል የዙ ሚዲያና ና ኮሚኒኬሽን ክፍል አስታውቋል። የብልጽግና ሠራዊት ከፍተኛ ኪሳራ ባስተናገደበት የእንዝልሽ የደፈጣ ኦፕሬሽን የደጅ አዝማች በላይ ዘለቀዝ ደጅ አዝማች አራተኛ ኮር አርበኞች ክፍለ ጦር ከአራት ብርጌዶች የተውጣጣ ሰራዊት የድሉ ባለቤት መሆናቸውን የዙ ቃል አቀባይ ገልጿል። በርካታ የብልጽግናው ሠራዊት ሙትና ቁስለኛ ሲሆን፣ ከፊሉ በድንጋጤ ወደ ጥልቅ ገደል ተንከባሎ ስለገባ የሟቹና የቁስለኛውን መጠን በቁጥር ለማስቀመጥ ለጊዜው አዳጋች አድርጎታል ሲል ተናግሯል። በእንዝልሽ ግንባር የተመተው ጠላት ተልዕኮው የከሸፈ ቢሆንም በአምስት አቅጣጫ ተጨማሪ ሰራዊት ገብቶ በማስገባት ሞራሉን ለማካካስ ሞከራ እያደረገ ይገኛል ያለው የደጃዝማች በላይ ዘለቀዝ ቃል አቀባይ ክፍል በማዕከላዊ አርማጭሆ ወረዳ ከማሰሮ ደንብ ከተማ ውጭ በደጃዝማች ኮር ተጠራርጎ ሸሽቶ የቆየ መሆኑ የሚታወስ ነው ብሏል። ወደ ተከታዩ ዜናችን እናልፋለን። ድሉን ልዩ ያደረገው በጋራ ዘመቻ የተገኘ በመሆኑ ነው። የአማራ ፋኖ ህዝባዊ ድርጅት እና የአማራ ፋኖ ብሔራዊ ኃይል በጋራ ያካሄዱ ዘመቻ ሸዋ ላይ ታላቅ ድል እንዳቀዳጃቸው አስታውቀዋል። የዕለቱን ድል ለየት የሚያደርገውን በሁለት አደረጃጀቶች ስር የሚገኙት ሁለት ወንድማማች ህዝቦች በጋራ ዘመቻ የተቀዳጁ ድል መሆኑን የፋኖ መሪው ተናግሯል። የዕለቱን ተጋድሎ አስመልክቶ የአፋድ ምክትል ቃል አቀባይና የሸዋ ጠቅላይ ግዛት እዝ ቃል አቀባይ አርበኛ አበበ ሙላት ሲገልጽ ካጣዬ ወይም ኤፌሶን ከተማ ወጣ ብላ በምትገኘው በርግቢ ቀበሌ የመሽጎ ለውራት ህዝብን ሲዘርፍና ሲያሰቃይ በቆየ ብልጽግናው የ103ኛ አየር ወለድ ኮማንዶ ክፍለ ጦር ላይ ጀግናው የአማራ ፋኖ ጥምር ሰራዊት ከፍተኛ ኪሳራ አድርሰንበታል ብሏል። ሸዋ ላይ የተገኘውን ታላቅ ድል ያካሄዱት ከአፋድ ሸዋ ጠቅላይ ግዛት እዝ አምደ ጽዮን ኮር የተውጣጡ የክፍለ ጦር ሻለቆች እንዲሁም በቀጠናው የሚገኙ የአርበኞች ፋኖ ጦርና ካፋ ባጽ የዘራ ያቆብ ኮር ጀግናዊ ይኩኑ አምላክ ክፍለ ጦርና ጀግናዊ ሰባት ለሰባት ክፍለ ጦር በቅንጅት መሆኑን አርበኛ አበባ አክሎ ገልጿል። ውጊያውም ከንጋቱ ከነጋቱ 11 ሰዓት ጀምሮ በእርግቢ ዙሪያ በአራት አቅጣጫ ባካሄዱት የተቀናጀ ኦፕሬሽን መሆኑን ቃል አቀባዩ ተናግሯል። አርበኛ አበበ ሙላት አክሎም በአማራ ፋኖ ትግል የአንድነት ኃይል በታየበት ያውደ ውጊያ ውሎ በአርበኛ ለመነ ዘውዴ የተመራው የጀግናው አፄ ዘራ ያቆብ ኮርና የኮሩ ልዩ ኦፕሬሽናል ክፍል አርበኛ አበባው ዘለቀ የተመራው ሰራዊት ወንድማዊ ፍቅርን ባነገቡ የይኩኑ አምላክ ክፍለ ጦር አሳልፍ ተሻገር ሻለቃ ሻለቃና የጀግናው ሰባት ለሰባት ክፍለ ጦር ደመላሽ ሻለቃ በሌላኛው የአውደ ውጊያ ግንባር ልዩ ቦታው በሳራምባ ቴሌ ታወር በካራ ለጎማና በተረተር አካባቢዎች በተደረገው አስጨራሽ ትንቅንቅ በርካታ የአየር ወለድ ክፍለ ጦር አባላት ላይ የሰውና የቆሳዊ ጉዳት ያደረሱበት ሲሆን በቀጠናው የሚገኘው ያገዛዙ ሰራዊት የጀግኖቹን ክንድ መቋቋም ሲያቀተው ከኬሚሴ ከተማ ተጨማሪ ኃይል ቢልክም የጦርነቱን መልክ መቀየር ሳይችል ቀርቷል ብሏል። የትጋድሎውን ዝርዝር መረጃ አርበኛ አበበ ሙላት የሰጠውን ማብራሪያ ተከታትለን እንመለስ። ስጥልኝ በቅድሚያ ይህንን የግንባር አውደ ውሎ እንዳቀርብ በሚዲያችሁ ስለጋበዛችሁኝ በታላቁ የአማራ ህዝብና የአማራ ፋኖ ህዝባዊ ድርጅት እንዲሁም በዚህ ትግል ጀግኖች ሰማዕታት ስም ላቅ ያለ ምስጋኔን እያቀረብኩ ወደ ዝርዝር የግንባራ አውደ ውሎች ያልፋለውኝ የአማራ ፋኖ ህዝባዊ ድርጅት የህዳር 11 2018 ዓ ም ያው ደ ውጊያው ነው። በሸዋ በፋኖ ጥምረት ኃይል በርካታ የጠላት ኃይል ጉዳት ደረሰበት። ህዳር 11 2018 ዓ ም ከአጣዬ ኤፌሶን ከተማ ወጣ ብላ በምትገኘው በእርግቢ ቀበሌ መሽጎ ለወራት ህዝብን ሲዘርፍና ሲያሰቃይ በቆየው ያገዛዙ የመቶ ሶስተኛ አየር ወለድ ኮማንዶ ክፍለ ጦር ላይ በጀግናዊ አማራ ፋኖ ጥምረት ሰራዊት ሙትና ቁስለኛ ሆኗል። ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር የተውጣጡ ክፍለ ጦር ሻለቆች በቀጠናው ከሚገኙ የአርበኞች ፋኖ ጦር እንዲሁም የአፄ ዘረ ያዕቆብ ኮር ጀግናው ኩኖ አምላክ ክፍለ ጦር እና ጀግናዊ ሰባት ለሰባት ክፍለ ጦር በቅንጅት በመሆን ዛሬ ህዳር 11 2018 ዓ ም ከንጋቱ 11 ሰዓት ጀምሮ በርግቢ ዙሪያ በአራት አቅጣጫ ባካሄዱት የተቀናጀ ኦፕሬሽን ከፍተኛ ድል ተቀዳጅተዋል። ሰፊ የአውደ ውጊያ ቀጠናን በወሰደው የዛሬው ተጋድሎ በሁለት ወሳኝ ግንባሮች ውጊያ የተደረገ ሲሆን ልዩ ቦታው በጃና ሞራ ተራራ በአመጃ ገብርኤል በበርግቢ ውሃ ታንከርና በቴሌ ታወር አካባቢዎች የሸፈነ ታላቅ ተጋድሎ የተደረገ ሲሆን በሰራዊታችን የተቀናጀ አንድነት የጠላትን አከርካሪ መስበር ተችሏል። በተደረገው የተቀናጀ አውደ ውጊያ አፄ አምደ ጽዮን ኮር አካል የሆነው ጀግናው ራምቦ ክፍለ ጦር ሞገስ የአንደኛ ሻለቃ እና ማንበግር ሶስተኛ ሻለቃ እንዲሁም የጀግናው ሰባት ለሰባ ክፍለ ጦር የናሆሰናይ ሻለቃ እና የሲኖ ሻለቃ እንዲሁም የአስማረ ዳኝ ሻለቃ ታላቅ ተጋድሎ ፈጽመዋል። በአማራ ፋኖ ትግል የአንድነት ኃይል በታየበት የአውደ ውጊያ አውሎ በአርበኛ ልመንህ ዘውድ የተመራው የጀግናው የአፄ ዘርዓ ያዕቆብ ኮር እና የኮር ልዩ ኦፕሬሽናል ክፍል በአርበኛ አበባው ዘለቀ የተመራው ሰራዊት ወንድማዊ ፍቅርን ባነገቡ የይኩኖ አምላክ ክፍለ ጦር አሳልፍ ተሻገር ሻለቃ እና የጀግናው ሰባት ለሰባ ክፍለ ጦር ደመላ ሻለቃ። በሌላኛው ወደ ውጊያ ግንባር ልዩ ቦታው በሳራምባ ቴሌታወር በካራለ ጎማና በተረተር አካባቢዎች በተደረገው ልብ አስጨራሽ ትንቅንቅ በርካታ የአየር ወለድ ክፍለ ጦር አባላት ላይ የሰውና የቁሳዊ ጉዳት ያደረሱበት ሲሆን በቀጠናው የሚገኘው የአገዛዙ ሰራዊት የጀግኖቹን ክንድ መቋቋም ሲያቅተው ከኬሚሴ ከተማ ተጨማሪ ኃይል ቢልክም የጦርነቱን መልክ ሳይቀይሩ ቀርተዋል። በከሰያት አመጃ ገብርኤል ተራራው ላይ በሰፈሩ የአገዛዙ ሰራዊት ላይ የጀግናው ራምቦ ክፍለ ጦር ሞገስ የአንደኛ ሻለቃ ታላቅ ተጋድሎ በማድረግ በርካታ የጠላት ኃይልን በመደምሰስ የክብር መስዋዕትነት ከፍለው በሻለቆቹ አንድነት ስኬታማ ድል ተጎናጽፈዋል። ጠላት ወታደራዊ ጠቀሜታ ያለውን የአላላ ጀበል ተራራን ለመያዝ ባደረገው ትንቅንቅ የአገዛዙ ሰራዊት በጀግናው ሰባት ለሰባ ክፍለ ጦር ሲኖ ሻለቃ ተሸንፎ ሲመለስ፣ ከወትሮው ለየት ባለመልኩ የአንድነት ድባብ የታየበት የፋኖ ሰራዊት በአገዛዙ ወታደሮች ላይ የጋራ ድል የተጎናጸፈ ሲሆን ጠላት በሶስት አምቡላንሶች ሙትና ቁስለኛውን ወደ አጣየ ከተማና ኬሚሲ ሆስፒታሎች ወስዷል። የደረሰው ጉዳት ዝርዝር በቀጣይ ይፋ ይሆናል። በሌላ ግንባር የአማራ ፋኖ ወዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አርበኞች ጦር አርበኛ ታደለ ወርቁ ብርጌድ ቃኞች በይፋትና ጥሙጋ አውራጃ በሸዋሮቢት ከተማ 06 ና 03 ቀበሌ መካከል ላይ የሚገኘው ቆቦ ድልድይ አካባቢ በነበረው የአገዛዙ ጦር ላይ ዛሬ ህዳር 11/2018 ዓ ም በሰነዘሩት ድንገተኛ ጥቃት በርካታ የጠላት ኃይል ቁስለኛ ሲሆን ከአምስት በላይ የሚኒሻ አባላት ሙት ሆነዋል።

ክቡራትና ክቡራን የጣናት ቴሌቪዥን አድማጭ ተመልካቾቻችን የህዳር 11 ቀን 2018 ዓም የምሽት ጣና ዜናችን አሁንም እንደቀጠለ ነው። የስማዳው ታላቅ ትንቅንቅ ሰባተኛ ቀን ውሎ፣ የብልጽግናው ሰራዊት በጎንደር ጠቅላይ ግዛት ስማዳ አውራጃ ያስገባው በርካታ ሰራዊት ከፍተኛ ኪሳራ ደርሶበታል። የብልጽግናው ሰራዊት ከ600 በላይ ሰራዊት ይዞ ወደ ቀጠናው ቢገባም በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ 206ተኛ ከፍ ያለው ደሴ ኮር ጄኔራል ሀይሌ ዘውባን ክፍለ ጦር

ተናግሯል። የ206ኛ ከፍ ያለው ደሴ ኮር ቃል አቀባይ አርበኛ ጋሻው ግዛት የዕለቱን ተጋድሎ አስመልክቶ ልጣና ቴሌቪዥን በሰጠው ማብራሪያ ጠላት ወደ ቀጠናው ከገባ ሳምንት ያለፈው ቢሆንም በተደጋጋሚ ብርቱ ምት አድርሰንበት አቅሙን ስናዳክመው ሰንብተናል። ከትናንት ምሽት ጀምሮ በአዲስ መልክ እንቅስቃሴ እያደረገ ያለው የጠላት ኃይል የኳሳ ቀጠና ቢገባም በጄኔራል ኃይል የዘውቫን ክፍለ ጦር ታጋዮች በብርቱ ተመክቷል ብሏል። አርበኛ ጋሻው ግዛት አክሎ ማፋድ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ጄኔራል ኃይል የሚያስገዘው በአንተ ክፍለ ጦር ለማፈን የዕለት ከዕለት እንቅስቃሴ ያደረገ የጠላት ኃይል መሪዎችን ኢላማ ያደረገ ከፍተኛ የኃይል ስምሪት በመስጠት እቅዱ አድርጎት ነው የከረመው። የቀጠናውን ትግል ማዛባት አለብኝ ብሎ የተነሳው ይህ ጠላት ከአምስት ቀን በፊት ከፍተኛ ኃይሉን አስመትቶ የተመለሰ ቢሆንም ይኸው ኃይል ዛሬም ተጨማሪ ኃይል ከወገዳ ከተማ ከወረታና ከጋይንት አስገብቶ የሞት የሽረት ጥረት ሲያደርግ ቢውልም የተለመደ ብርቱ ምት ደርሶበታል ሲል ተናግሯል። አርበኛ ጋሻው ግዛት ከጣና ቴሌቪዥን ጋር ያደረገውን ቆይታ ተከታትለን እንመለስ። አመሰግናለሁ። ከጣና ቴሌቪዥን ነው አርበኛ ጋሸው ግዛት፣ እንደምን ሰነበትክ? የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ሁለት መቶ ስድስተኛ ኮር ከሚንቀሳቀስባቸው አካባቢዎች መካከል እንግዲህ የጄኔራል ኃይሌ ዘውባንተ ክፍለ ጦር በሚንቀሳቀስበት ስማዳ አውራጃ ሰሞኑን ብርቱ ተጋድሎ ሲካሄድ ሰንብቷል። አሁናዊ ሁኔታው ምን ይመስላል? አጠቃላይ ሲዝርዝር መረጃውን ለተመልካቾቻችን ያደርስልን። ሰሞኑን ኦልሞስት ለአንድ ሳምንት በሚ ሁለት መቶ ስድስተኛ ከፍ ኛ ከፍ ያለው ደስቴ ኮር ጀነራል ኃይሌ ዘውባን ክፍለ ጦር ከፍተኛ ኃይሉን ጥረት አድርጎ በዚህ ጥረቱም ያልተሳካለት የጠላት ኃይል ከፍተኛ የሆነ ዘመቻ በማድረግ ማህበረሰባችን ላይ ብሎም አካባቢው ላይ ከፍተኛ የሆነ ጉዳት እያደረሰ ነው ያለው። በተደጋጋሚ በዘገባችን እንደምታስታውሰው በኮሎኔል ይርጋ አሪያ እየተመራ ከፍተኛ ዘመቻ ነው ያደረገው ማለት ነው። ከስድስት መቶ በላይ ያለ ሀይል አሰባስቦ ማለት ነው ይህንን ያደረገው የጠላት ሀይል ማለት ነው። በአበጌር ማርያም በሻሾ ማርያም አጠቃላይ በየኳሳ ቀጠና ላይ ማለት ነው ከፍተኛ የሽምቅና የደፈቃ የደፈጣ ውጊያዎች ነው ሲካሄዱ የሰነበቱት ማለት ነው። በዚህ ውጊያ በርካታ የሆነ ሀይሉን ለጽናቸው ዘገባዎቹ ገልጸናል ማለት ዛሬ በዛሬ ዕለት ማለት ነው። በቀን አስራ አንድ ከስማዳ ወይም ከወገዳ ከተማ ማለት ነው ከፍተኛ ሬሽን ይዞ በመግባት ላይ እያለ የደፈጣ ምት ተደርጎበታል ማለት ነው። አርቢት የምትባል ልዩ ስሟ መስኩዋ በተባለች ቦታ ላይ በደፈጣ ተመቷል ማለት ነው። በዚህ ደፈጣ ላይ ከፍተኛ ምት ደርሶበታል። የጉዳት መጠኑን በማጣራት ላይ እንገኛለን ማለት ነው። በዚህ የተበሳጨው የጠላት ኃይል የኳሳ ላይ ወደፊት በስም የምንገልጻት እህታችን የመደፈር ሁኔታ ገጥሟታል ማለት ነው በጠላት ኃይል ተደፍ ች ማለት ነው። ማህበረሰብን አንገት ለማስደፋት ማህበረሰባችን ቀና እንዳይል እና የማሸማቀቅ ስራዎችን ሁሉ ይሰራል ማለት ነው። ድብደባ ይፈጽማል። ማሰር እንግልቶችን ይፈጽማል። የዛሬ ፆታዊ ትንኮሳ ወይም ደግሞ የመድፈር ስራዎችን ሰርቷል ማለት ነው። የጠላት ይል ማለት ነው። ይርጋ ሌላ አፋር ጎንደር ጠቅላይ ግዛትዝ ሁለት መቶ ስድስተኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር በክንዳለም ሻለቃ ላይ ማዶዬ የተባለች ቦታ ልዩ ስማ ማዶዬ የተባለች ቦታ ላይ ክንድዬ ሻለቃን ለማፈን ጥረት አድርጎ ነበር። ነገር ግን ይህ ሳይስታካለት ቀርቶ መልሶ ራሱ ታፍኖ አርፍዷል ማለት ነው። ከመገንጠያ ወደ ወለላ ባህር እንቅስቃሴ ለማድረግ ያደረገው ይሄ ጠላት ኃይል በሻለቃው አዛዥዋ በአንደበት ክንዳለም ምት አስተናግዶ ወደኋላ ወደ መገንጠያ ጠላት፣ በተደጋጋሚ እንዲህ አይነት የአፈና ሙከራዎችን በሌሊትና በቀን ለማድረግ ሙከራ ያደርጋል፣ ጥረት ያደርጋል። ነገር ግን በመረጃዎችን ቀድሞ በማጥራትና መረጃዎችን በማነፍነፍ መልሶ ጠላትን የመምታትና በመጣበት ልክ በተባበረ ክንድ የመመለስ ስራዎችን በተደጋጋሚ እየሰራ ነው። ይህ 206ኛ ከፍ ያለው ደሴ ኮር ማለት ነው። ጠላት አሁንም ያላሰለሰ ጥረቱን ነው እያደረገ ያለው። ይህንን ደግሞ በመረዳት በትብብርና የጋና ቅርጅታዊ ስራዎችን እየተሰሩ ነው የሚገኙት ማለት ነው ይርጋ ከዚህ ውጭ ግን ማሳሰብ የምንፈልገው ሁሉም በሁሉም ቀጠናዎች ማለት ነው ሁለት መቶ ስድስተኛ ከፍ ያለው ደስ የኮር በሚንቀሳቀስባቸው ቀጠናዎች ሁሉ የተለየ እንቅስቃሴና የተለየ ዘመቻ እያደረገ መሆኑን በመገንዘብ ሁሉም ኮሩ ውስጥ ያሉ ክፍለ ጦሮች ራሳቸውን በማዘጋጀት የሆነ እንቅስቃሴ በሌሊትም በቀንም ያደርጋል። ስለዚህ ሁሉም በክፍለ ጦሩ በኮሩ ስር ያሉ ክፍለ ጦሮች ራሳቸውም ለየትኛውም ግዳጅ ዝግጁ እንዲያደርጉና በየትኛውም መስክ ትብብር አድርጎ ጠላትን በጋራ መመታት እንዳለበት ከወዲሁ ማሳሰብ እንፈልጋለን። አመሰግናለሁ። አርበኛ ጋሸው ግዛት የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ 26ኛ ኮር ዋና ቃል አቀባይ ስለሰጠ ማብራሪያ እናመሰግናለን፣ ስለተጋድሏችሁም እናመሰግናለን። እግዚአብሔር ስጥ ንድማለም። ወደ መጨረሻው ዜናችን እናልፋለን። በትምህርት ላይ ያለች ታዳጊ በብልጽግና ወታደር ተደፍራ ተገደለች። የብልጽግናው ሰራዊት በአማራ ህዝብ ላይ መልከ ብዙና ግንባር ሰፊ ጥቃት እንዲያደርስ ከተላከበት ጊዜ ጀምሮ በሺዎች የሚቆጠሩ ሴቶቹን መድፈሩን ቢቢሲ በምርመራ ዘገባው ትናንት ማጋለጡ አይዘነጋም። ዛሬ ደግሞ ሌላ የአራተኛ ክፍል ተማሪ በብልጽግናው ሰራዊት ተደፍራ መገደሏ እያነጋገረ ነው። ከፍተኛ ኢሰብአዊ ድርጊት በአማራ ህዝብ ላይ እየፈጸመ የሚገኘው የብልጽግናው ሰራዊት ጾታዊ ጥቃት የፈጸመባትና ተገድ ላይ የተገኘችው የአራተኛ ክፍል ተማሪዋ በምዕራብ ጎጃም ዞን ሰከላ ወረዳ ነው። ጾታዊ ጥቃት ተፈጽሞባት ተገድ ላይ የተገኘችው ተማሪ ቃል ኪዳን የ14 ዓመት ታዳጊ መሆኗን ቤተሰቦቿ ተናግረዋል። በሰከላ ወረዳ ግሻ አባይ አንደኛ ደረጃ ትምህርት ቤት የአራተኛ ክፍል ተማሪ እንደነበረች የተናገሩት የአካባቢው ነዋሪዎች በበኩላቸው በትናንትናው እለት ህዳር 10 ቀን 2018 ዓ ም በብልጽግናው ሰራዊት ሰከላ ወረዳ ግሻ አባይ ከተማ ሱቅ እየሰራች ባለው ባለበት ሰዓት ለቃለ መጠይቅ ትፈልጊያለች በማለት ከምትሰራበት ሱቅ አስወጥቶ ወደ ጫካ ወስዶ ከደፈራት በኋላ ገድሏታል ብለዋል አስተያየት ሰጪዎች። አካባቢ ነዋሪዎች አክለውም የብልጽግና ሠራዊት ተማሪ ቃል ኪዳንን ወደ ጫካ ከወሰዳት በኋላ አሽኳርበር ከተባለ የገጠር ቀበሌ ላይ በቡድን በመድፈር መረጃው እንዳይወጣ በሶስት ጥይት በመምታትና የተለያየ ሰውነት አካሏ ላይ ጉዳት በማድረስ ገድለው ጥለዋታል ሲሉ ተናግረዋል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ እዝ ከህዝብ ጋር የሚያደርገውን ውይይት አጠናክሮ መቀጠሉን የ201ኛ ኮር ቃል አቀባይ ፋኖ ሀብታሙ ሀብታሙ የሱፍ ተናገረም። ፋኖ ሀብታሙ የህዝባዊ ስብሰባውንና ውይይቱን አስመልክቶ ባደረሰን መረጃ ድርጅታችን በየቀኑ አሰራሩን እያዘመነ አደረጃጀቱን እያስተካከለ የጠላትን ኃይል እያፈራረሰ የጉዞ ፍጥነቱን አስተካክሎ መራመዱን ቀጥሏል። አሁን ያለንበትን ወቅታዊ ሁኔታ አስመልክቶ በቢቡኝ ወረዳ ኮረፈታ አካባቢ ከሚገኙ ከገበሬ ጦሩ ጋር ሰፊ ውይይቶችን አድርገናል ብለዋል። በመድረኩ የነበረውን ውይይት ሲገልጽም የውይይቱ ተሳታፊና የትግላችን መሰረት የሆነው ወገናችን የሰጠን አስተያየትና የለገሰን ስንቅ ትልቅ ሞራል ሆኖናል። ይህንን ጨካኝ ስርዓት ከስሩ ነቅለን እስካልጣልነው ድረስ እንቅልፍ አንተኛም። ሜዳችሁበት እንሄዳለን። ሜዳውም ተራራውም የእኛው ነው አለንላችሁ የጀመርነው እኛንን የምንጨርሰው እኛንን በማለት አማራዊ አርበኝነታቸውን ገልጸውልናል። ይህ ንግግራቸውና የገቡልን ቃል ደግሞ ለትግላችን ትልቅ መነሳሳትን የሚፈጥር ነው ሲል ተናግሯል። ፋኖ ሀብታሙ አክሎም እስካሁን ድረስ በነበረው ትግል ጀግና የገበሬ ጦር አመራር ለሆኑት በኮሩ ጦር አዛዥ በኮሎኔል አደም አማካኝነትም የክብር ምልክታችን የሆነውን የኢትዮጵያን ሰንደቅ ዓላማ ለውይይቱ ታዳሚዎች በሽልማት ተበርክቶላቸዋል። የሁለት መቶ አንደኛ ኮር አምስት አራተኛ ክፍለ ጦር አመራርም የተዋቀረውን የጊዜው አስተዳደር አቅጣጫ በመስጠት ውይይቱ ተጠናቋል ብሏል። ክቡራትና ክቡራን የጣናት ቴሌቪዥን አድማጭ ተመልካቾቻችን የህዳር 11 ቀን 2018 ዓ ም የመሸ ጣና ዜናችን እየተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ አሰፋ አብሬያችሁ ቆይታ አድርጌ ነበር። የጣና ቴሌቪዥንን የዩትዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር